አባባ ትሁቴንና ካሊብን አጋባቸው። ካሊብ ለትሁቴ የተለየ ስሜት አለኝና ከቲና ሳትሻል አትቀርም፣ ወድጃታለሁ፣ አፍቅሪያታለሁ በማለት ለአባባ ተናገረ። አባባ እውነት ለመናገር ገና ቲና ሳትመጣ በፊት ነበረ ለአንተ ያቀርኳትና ያሰብኳት። ስለዚህ ምንም ችግር የለውም እስክ ትሁቴን ልጠይቃት ብሎ ትሁቴን እያንዳንዱ ነገር ሲጠይቃት ትሁቴ ደግሞ እውነት ነው፣ እኔም ለሱ ስሜት አለኝ። ምክንያቱም በአሁኑ ሰዓት እንደ ካሌብ አይነት ባለ አይገኝም። ለቤቱ ሐሳቢ ሚስኪን፣ እንዲሁም ለሚስቱ ተቆርቋሪ የሆነ አንተን እንኳ ተቃራኒ ሁኖ የኖረ ሰው እሱ ነበረ። ያኔ እንደዛ ስታሰቃይህ በነበረበት ሰዓት ሚስቴ እንደዚህ አታደርግም እያለ አንተንና እኔን ስንት እንዳሰቃየን ታውቃለህ አባዬ? ይህ ማለት ያው ካሌብ በጣም የዋህና ሚስኪን ነው። እናም እሺ ብላ ቃሏን ሰጠችው። አባባ በደስታ ቁሞ ዳራቸው ደስ እያላቸው ትሁት ትሁቴ ለቤተሰቦቿም ደውላ ላገባ ነው እሰራበት የምኖ እሰራበት ነበረው ቤት ያለውን ልጅ በፍቅሩ ወድቅ ያለሁኝና ልጋባ ነው ብላ ደስ በሚል ዜና ስትነግራቸው ቤተሰቦቿም ደስ ብሏቸው፣ እሺ ልጄ ተባረኪ፣ ፈቅደንልሻል ብለዋት፣ እንግዲህ ጋብቻው በዛሬው ዕለት ተፈጽሟል። ቲና ጨለለች። እንዴት ቢንቁኝ ነው እኔ ያለሁኝ ሰማንያውን ሳልቀድ በላዬ ላይ የሚያገባብኝ እያለች ስትል፣ ቆይ ቲና የምትፈልጊው ገንዘብ ስንት ነው ብሎ ሲጠይቃት ምንድን ነው ከአስር ሺህ ብራ ይበልጥ። ያለህ ገንዘብ አይ አታስቢ፣ አባዬ በእኔ ስም ብዙ ገንዘብ ስላስቀመጠልኝ አንቺ ብቻ እኔ ልቀቅኝ እንጂ የፈለግሽውን አይነት ገንዘብ ልስጥሽ። ስለዚህ ቼክ ጻፊ ከፈለግሽ ብሎ ሲላት እኔማ፣ መቼም ተስፋ አልቆርጥም፣ ብታገባም እንኳ ከዚህ ቤት ንቅንቅ አልልም ብላለችው። እኔ እኮ ዛሬ ካገባሁኝ ነገ ከነገ ወዲያ እወልድ ያለሁ፣ አንቺ ግን አታፊ ማለቴ ሸማይዝሽም እንዴ እንደ ብሎ ሲላት፣ ለምንድን ነው ሸም የሚይዘኝ? አንተም እኮ መጀመሪያ ላይ በእኔ ፍቅር ክንፍ ብለህ ነበረና ያን ጊዜ ያመጣኸኝ፣ ስለዚህ ለምን ብዬ ነው እኔ ደግሞ ያሉብኝን ስህተቶች አርማለሁኝ ብላ ብትለውም አረባከሽ ስህተታች ስህተት የሚታረም ስህተት አለ፣ የማይታረም ስህተት አለ። አንቺ እና የወንድምሽ ግን የእውነት ወንድም እና እህት ናችሁ አታፍሩም አይደል? እሱ በሌላ በኩል ይወጋኛል፣ አንቺ ደግሞ በሌላ በኩል ትወጊኛለች። ስለዚህ ስርዓታችሁን ይዛችሁ ብትቀመጡ ይሻላችኋል። ካልሆነ ግን ከኔ ጋ ነው የምትጣሉት እስከ መጨረሻው። አሁን ያለውን ካሌ በፍጹም አታውቂውም ብሎ አላት። እረ እባክህ፣ ምን እንዳትሆን ነው አንተን እኮ በደንብ ጠንቅቄ ነው የማቅህ። ማለቴ ያው ከአባትህ በታች ነው እሱ። እንግዲህ ከአባቴ በላይ ልሆን ከአባቴ በታች ልሆን እሱን የምታቂው አንቺ ሳትሆኜ እኔ ራሴ ነኝ ብሎ ልኳን ነገራት። ዳኒ እና ካሌብ ካሌብ እና ዳኒ ዳኒ ጠረጴዛው ላይ አድርጎ እግሩን፣ ቆይ አሁንማ ጭራሽ አባቴን ቤት መፈንጫ አደረግከው ብለህ ብለህ ጠረጴዛው ላይ ጫማህን ታሰቅላለህ? እንደ ብሎ ሲለው ከደበረህ በጣም ይቅርታ አወርደዋለሁኝ፣ ግን ደግሞ አንተ የሚያገባህ ነገር የለውም የለህም ብሎ ሲለው ምን ማለት ነው? ቆይ ይሄ የአባቴ ቤት አደል እንዴ? ታዲያ የአባት ቤት ሆነ እንጂ ያንተ ቤት ነው እንዴ? አንተም እኮ እንደኛው ጥገኛ ነህ እያለ ዳኒ ከስርዓት ውጭ ሆነ። እባክ ዳኒ፣ የማይሆን ንግግር እየተናገርክ ሌላ ውስጥ አትክተተኝ። የአባቴ ማለት የኔ ነው፣ የኔ ማለት የአባቴ ነው እንደዚህ አታድርግ ብሎ ሲለው ያንተ ነው ብዬ የምለው ራስ ለፍተህና ጥረህ ግረህ የሰራኸው ነው መቼም ከአንተ ሳልሻል አልቀር ቢያንስ እኔ የመንግስት ሰራተኛ ነኝ አንተ አለህ አይደል እንዴ ጠዋት ማታ እዚህ ተወዝፈህ ይህንን ሶፋ ስታሞቅ የምትውለው ታዲያ ምን አገባህ አንተ ምን አደረገህ አባዬ እሱ ላለኝ ማክበር ያለብኝም አባዬን ነው እንጂ አንተን አይደለም አረ እባክህ እኔም እኮ ያባዬ ልጅ ነኝ ልጅ ሆንክ እንጂ ባለቤት አልሆንክ፣ እያለ ዳኒም ልኩን ነገረው። ሰላም ሰላም! ውድና የተከበራችሁ የህያቢየ ዩቲዩብ ቤተሰቦቼ እንዲናችሁልኝ ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን፣ ሰላምና ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። ኤዱዬ የማይሆን ነገር ከሰማች በኋላ እራሷን መቆጣጠር አቃታትና ትሁትን ከሱቅ ስትወጣ አገኘቻት። እናም ትሁቴን ስትጠይቃት ቆይ እኔ ምልሽ የምሰማው ነገር እውነት ነው እንዴ ብላ ስትጠይቃት፣ ምን ሰማሽ አልገባኝም ኤዱ፣ እስኪ ንገሪኝ። የእውነት ዳኒና ቴና ወንድምና እህት አይደሉም ማለት ነው እንዴ? ማን ነገረሽ? እባከሽ፣ ትሁት አትደብቂኝ። አንቺ መልካምና ጥሩ ልጅ ነች። ስለዚህ ካሌብ ሁሉንም ነገር ነግሮኛል። እንግዲህ ምን አደርጋለሁ። በዚህ ምን ገርባት ሰሚው ጥሩ ነበር። ነገር ግን አዎ፣ ወንድምና እህት አይደሉም ብላለቻት። ወይኔ ጉዴ! አንድ እውነት አለ ግን፣ እውነት ለመናገር አንቺን ይወድሻል፣ ያፈቅርሻል። ይህን ሁሉ የሚያደርገው ላንቺ ብሎ ነው። አንዱ እውነታ ይሄ ብቻ ነው። ኧረ እባክሽ ታዲያ የሰው ቤት አፍርሶ ነው እንደኔም ቤት የሚገነባው? በዛውም በስርቆት ገንዘብ፣ በስቃይ ገንዘብ። እንደዛ ማትበይ ኤዱ። ገና ያልሰማሹ በጣም ብዙ ነገር አለ እና ያልሰማሽው ነገር አለ። ምንድን ነው? እውነት ለመናገር እዚህ ቤት በጣም ብዙ ታሪክ ተሰርቷል። እናም ከዚህ ቀደም አባየን በውቸር እስከሚሄድ ድረስ አሰቃይተዋለች ቲና ማለት። እንደውም አሁን በተቃራኒው እኛ እየተዝናናን ነው እንጂ እነሱ ደግሞ እኛ ላይ ምንም እንደማናቅ እየተጫወቱብን ነው። እኛ ግን በተቃራኒው እንደ ሕፃን ልጅ እየተጫወትንባቸው የሚገባቸውን እየሰጠናቸው ነው ብላ ስትላት ደነገጠ። ጭራሽ እስከዚህ ድረስ? አዎ፣ ግን ቢያንስ ከቲና ዳኒ በጣም ይሻላል። ይህንንም ላንቺ ሲል ነው እባክሽ እባክሽ፣ ትሁት ይህንም ላንቺ ሲል ነው እያልሽ እንድትለበልብኝና ሌላ ነገር እንድታደርጊ አልፈልግም ብላ ስትል፣ አይ እውነቴን እኮ ነው ታዲያ ኤዱ። በቃ ለማንኛውም ምን ማድረግ እንዳለብሽ እራስሽ ወስኝ ብላ አለቻት። አባ አባ ጋ መታ። አባዬ ግን ለምንድነው ያልነገርከኝ? ብላ ስትጠይቀው እውነት እንድሰሚው አልፈለግኩም ነበር ከሰው እኔ እኮ መጀመሪያ አጥኔ አጣሪ እንዲሁም ደግሞ እያንዳንዱ ነገር ተከታታይ ብዬ ነበር። ግን እንዴት ነው አፋውጥቼ እንዲሁምና እና አሁን አባዬ ምንድን ነው ማድረግ ያለብኝ? እኔ ምን አውቃለሁ ኤዱ፣ እውነት ለመናገር ልጁ ቢያንስ ከቲና ይሻላል ብሎ ሲላት፣ አይ አባዬ፣ አይ አባዬ፣ ጭራሽ ማስተባበያ እየሰጠኸው ነው። የሌባ ያው ሌባ ነው። የሰውን ቤት አፍርሶ የራሱን ቤት የሚያቀናም ከሷ በምንም ነገር ሊሻል አይችልም። አውቃለሁ እውነት ለመናገር ግን እንዴት ካሌብ ቻለው አዎ እንደ አንቺ ልቡ ተሰብሮና ተሰነጣጥቆ ነበር። ነገር ግን እንደ ምንም ብሎ ቻለው። አንቺም ምን ማድረግ እንዳለብሽ ራስሽ ወስኝ። ምክንያቱም ካሌብም ያደረገው ነገር እጅጉን ያስቃል፣ እጅጉንም ደግሞ ያሳዝን ነበር። እኛን አላምንም ብሎ እንደ ሴት ለብሶ ጭራሽ አንዲቀንማ በቢላዋ ሊወጋቸው ነበር። ምን? አዎ እክፍል ተኝተው ምን እያደረጉ ምን ነው ኤዱዬ፣ እንዲህ እያደረጉ ብዬ ልንገርሽ እንዴ። እንግዲህ እክፍል ውስጥ ምን እንደሚሰራ አንቺ እኮ ታውቂያለሽ። ወይኔ ጉዴ፣ ይሄን ያህል ዳኒ፣ ተደፋፍረናል ማለት ነው። እንግዲህ እንደዚህ ነበረ። እናም በሚያሳዝን ሁኔታ እኔ ሩጬ ባልይዘው እና ትሁት ባትነግረኝ ኑሮ እስካሁን ነፍሰ ገዳይ ሆኖ እሱም እስር ቤት ይሟቅቅ ነበር፣ የእኛም ህይወት ይበላሽ ነበር። ብቻ እያንዳንዱ ነገር በጣም አስቸጋሪና አስከፊ ነበረ ግን ቢገርምሽ እኔም የልጄ ሚስት እንዴት እንደዚህ ታደርገኛለች ብዬ አስቤናል የሚያውቃለሁ ልጅ ኧረ ተይኝ እስቲ ብቻ በጣም ጉድ ያለው ብሎ ሲል ወይ ጉድ በጣም ያሳፍራል ግን ዳኒ ዳኒ ኤዱን ላግኝሽ ካላት በኋላ ልስማስል አይ አያያይ እኔ መሳም አልፈልግም ብላለችው ለምንድን ነው ነገርኩህ እኮ እውነት ለመናገር ታማኝ ሰው። ተወኝ እስኪ። ምን ማለት ፈልገሽ ነው? ይኸውልህ በአንተና እኔ መካከል ሶስት ሰው ነበርን፣ ማለቴ ፈጣሪ፣ አንተና እኔ። ከምንም በላይ ታማኝነት ይበልጥ ነበር። ነገር ግን ተወኝ እስኪ። ታዲያ አንቺ ሚስት አይደለሽ እንዴ? አያያይ እኔ ፍቅረኛህ እንጂ ሚስት አይደለሁም። ሚስት የሚባለው በፈጣሪ ፊት ቃል ገብተህላት አንተና እሷ ፈጣሪ ሶስታችን ቃል የሚገባባ ነው። ይሄ ግን የውሸት ዓለም በጣም ሰልችቶኛል ብላ እረግጣው ስትሄድ ዳኔ እጅጉን ደነገጠ። አባባ ጋር እየሮጠ ሄደና አባዬ ኤዱ ተቀይራብኛለች ብሎ ሲለው፣ ለምን ልጄ ምን አድርገሃት? አላውቅም አባዬ። ይኸውልክ ሴት ልጅ እኮ እንክብካቤ ተወዳለይ አንተም ቢሆን ነገሮችን ከማስረዘምረት ቀረብ ብታደርገው ጥሩ ነው። አንተም እኮ ዘገየህ። ማለቴ በጣም ብዙ ጊዜ ሆነ። ታዲያ እሷስ አንተ ላይ ምን አግኝታ ልትመረኮስ ትችላለች? በእግርህ ቁመህ ሰርተህ፣ ቢያንስ ሳሙና እንኳ ገዝተ ብሰጣት እኮ በእጅህ እንዴት ጣርክ እንደሆነ ለወደፊታችሁ እያሰብክ እንደሆነ ታስተውላለች። ሴት ልጅ እኮ ናት፣ መውለድ አለ፣ ማግባት አለ እያለ ሲለው አያባዬ እኔማ አንዴ አግኝቼ እኮ ለእሷ ባደርግ ብዬ ነው እንጂ እንደዚህ እያልክ እኮ እድሜ ልክ ጨረስከው። እንግዲህ ገንዘብ መቼስ ከሰማይ አይወርድ ብሎ ሲለው አንተማ ምን አለብህ በአሁኑ ዘመን አልተወለድክ በድሮ ነው እንጂ። አይ ልጅም፣ የድሮ ዘመን የድሮ ዘመን ትላላችሁ። የድሮ ዘመንም እኮ እኔም ሰርቼ ፈግቼ እግሬን ሰነጣጥቄ እጄንም አሽክሬ ነው እዚህ ደረጃ የደረስኩት። የዛሬ ልጆች ግን ከመስራት ይልቅ ሰውን ማጭበርበር እና የሰው ሕይወት ላይ መቀለድ ተወዳላችሁ ብሎ ሲለው፣ እሺ በቃ አባዬ ለጊዜው ብንተወው ይሻላል አለ ቲና። ቲና እኔም ልክ ካሌብ የሚያገባው ማንን ይመስልሃል ብላ ስትለው፣ እኔ ምን አቅልሻለሁ ደግሞ ጭራሽ እንደዚህ ብለሽ መጣሽ። እኔ ግን አባዬን ሲጠይቀው አንዴ ትሁትን አንዴ ኤደንን ስለው፣ ሁለቱም በጣም ቆንጆ ናቸው ብሏለኝ። ምን? አዎ እኔ ግን ምን ምን አልኩት መሰለ? ምን አልሽው? ኤደንን ያግባ ብያልኩት። ኧረ እባክሽ! አዎ እውነት ለመናገር ኤደንን በጣም ስለቀበጠች ካሌብን የምታገባው ከሆነ እቆልፋታለሁ። እኔ እቆልፍሻለሁ። ቆይ አንተ ምን አገባህና ነው ለዚህ ለልጅ የምትቆረቆርላት? ያው ጦሱ ለኔው አይደለ? አንቺ የማይሆን ነገርና የማይሆን ስህተት እየሰራሽ ነው። እስከ ዛሬ ድረስ እቅዳችንን ያበላሸሽው። ስለዚህ እኔም እቅድ እንዳይበላሽብኝ ለዛ ነው የምቆልፍሽ ብሎ አላት። አይ ሲመስለኝ ግን አባዬ እንዴት እንደናቀንና እንዴት እንዳዋረድን ማመን ሁሉ አልችልም። እናም ከዚህ ከቤት ወይ ሀብታቸውን ይዤ አሊያ ደግሞ እነሱን ገድዬ ነው የምወጣው። ምን ቆንጅ ሴትዮ፣ ከግድያ ውጪ ከመርዝ ውጪ፣ ከመቆለፍ ውጪ ሌላ ነገር አይታይሽም። ነገር ኮኮ እዩልሽ፣ ከአሁን በኋላ አንተ ባልከው መንገድ ነው የምሄደው። አረባክሽ ካቦካሹ በኋላ እኔ ያልኩት መንገድ ምን አይነት መንገድ ነው? እባክሽ ቲና፣ የማይሆን ነገር ታይ። በቃ ታይን፣ አረባክ። ታዲያ አንተ የተሸነፍክ እንደሆነ፣ መሸነፍ አልፈልግም። የምፈልገውን ነገር ሳሊዝ በፍጹም አልወጣም እና ካሊብንም እንደዋዛ ልለቀው አልችልም እያንዳንዳቸው ማሰቃየትና መበቀል ፈልጋለሁ አለች ካሊብ ትሁቴን በጣም ወድጃት አለሁ እነሱ ያዩት ልብሱን ነው እኔ ግን ልጅቷን በደንብ ብዬ ሳያት በጣም ደስ ብላኛለች ብሎ ሲለው ላባቱ ታዲያ ምን ችግር አለው በጣም ደስ ካለችህ ሩቅ ምን አስሄደን ብሎ ሲለው ትሁት ሰማች ምን